ዛሬ ለጀማሪ ዩቱበሮች በስልክ ብቻ አሳያቸዋለሁ። ካንፋ ያስፈልጋችሁ ፎቶሾፕ ያስፈልጋችሁ ብቻ ስልካይህን ታምሌ ዴት መሳት እንደምችሉ አሳያቸዋለሁ። እስከ ብቻ ሻራስ አብራችሁ ቆዩ ሚለው ትገባላችሁ። አ ፒክስላ ከፕሌስቶር ላይ ከጉግል ላይ ገብታችሁ ፒክስላ ብላችሁ ዳውንሎድ ማድረግ አለባችሁ። ዳውንሎድ ስላደርኩ እንደዚህ ስገባ እንደዚህ ስገባ እንደዚህ ያመጣልኛል። ማለት ከእናንተ የሚጠበቀው ለጭ ሶስት ነጥብ ማለት ነው። ልክ ስከፍቱት እንደዚህ ይመጣላችኋል ማለት ነው። እዛ ችን ሶስት ነጥብ ትነኩና እዛ ወደታች ኢማጅን ሳይዝም ይላል። ከዛ ያስመርጧችኋል እዚ ጋ ዩቱብ ታብል የለው ይላችኋል። አዎ ትሉታላችሁ እናተ ከዛም ኦኬ ትሉታላችሁ ማለ ከዛ እዚ ጋ የተለያዩ ነገሮች አሉ። ይህም ይባላል። እዚ ጋ ኤዲት ለማድረግ ኮፒ ፔስት ለማድረግ እና ፍሮንቶቹን ለማስተካከል ይህ ላይ ትመጣላችሁ። ግን እኔ ሌላዊ ስለማሳያችሁ እዚች ጋ የሬክታንግ ክብ የሆነችዋ ነገር አሳየዛ ሼፕ ላይ እገባላችኋለሁ ማለት ነው። እዛ ሼፕ ላይ ስንገቡ እንደዚህ ይመጣላችሁ። አራም ማዘር ማለት እዛ እናንተ ደግሞ ታሰፉታላችሁ። ደስ እንደዚህ ታሰፉታላችሁ ማለት ነው ከዛም

እዛ ፎቶ እንፈልጋለን ማለት ነው። የራሳችሁን ፎቶ የተነሳችሁት ፎቶ ዋ ገዛ ፎቶ ፎቶ ፈልጋለን። እኔ ይህ ፎቶ መርቻለሁ ማለት ነው። ሪቡ ባግራውንድ ካረጋችሁ በኋላ ሪቡ ውስጡ ባግራውንድ እንደዚህ ጠፋላችሁ። ስለዚህ ትነኩታላችሁ ማለት ነው። ከዛ ሳይዙ ታሳልስታላችሁ ማለት ነው። ለዛ አላቸው ማለት ነው። ፕሮፌሽናል ይሆናል ማለት ነው። ለዛ ረጋላችሁ ማለት ካቫ ምናምን ያስፈልጋቸው ብቻ ፒክስል ላብላ ሪቡ ባክግራውንድ ብቻ ካላቸው በቂ ነው። ከዛ ካረግ በኋላ ሻዶ ላይ እንገባለን። ሻዶ ማለት ባክግራውንድ ላይ እዚህ ባክግራውንዳችን ለማሳመር የምንጠቀምበት ስለሆነ የባክግራውንዳችን ኤፌክት ለመጨመዛ እናመረዋለን። ስላም አሁን ጥቁር ላይ ነካው ጥቁር እየሆነ ይመጣል። ከለካው ቢጫም ማለት ነው እንደዚህ እያደረጋችሁ ሀያ አራት በዜሮ ወይም ከታች ያለው እንደዚህ ማለት ሻላቸው በአስራ ስምንት ሀያ አራት ዜሮ አስራ ስምንት መጠቀም ትችላላችሁ ማለት ነው የፈለጋችሁ መቀየር ትችላላችሁ። ቀይም ማለት ትችላላችሁ፣ ነጭም ማለት ትችላላችሁ። ብቻ እናንተ የፈለጋችሁትን ማለት ትችላላችሁ። ለማሳየት ስለሆነ ቢጫን ወስጃለሁ። ለማዛ ላይ ተለኳዋለ ማለት ነው። ከዛ ምን እናደርጋለን? የድረሻ ነው ይባላል። እዚህ ጋር ካጠገቡ ሩ እናበረዋለን። ይህ ውስጥ ያለው ነው ይ እንዴት እንደሚያብር ሁለት አይነት ከለር ነው ያለው። አንዱ ጥቁር አንዱ ደግሞ ብጫ ነው ባግራውንዱ ማለት። ስለዚህ እነዚህ ማለት ትችላላችሁ ማለት ነው። እዛ እዚህ ከፈለጋችሁ መጨመር ትችላላችሁ ማለት ይሄ ጠቆረ ሄዳል ማለት አያችሁት። እናተ በልኩ በኔጌቲቭ ሀያ አራት ማለት ትችላላችሁ ማለት ነው። ከዛ አራየት ትደኩታላችሁ አሉ ይሄ አለቀም ማለት። ስለዚህ አጽሁፍ ከፈለጋችሁ ደግሞ እዚህ ጋር ፕላስ ትደካላ እዛ ቴክስት የሚላለ ወይም ከፈለጋችሁ ለዚህ ከመጣላችሁ በኋላ ወይም እዛው ላይ ሼፕ የሚላለ ሼፕ የሚላለ ደስ ማለት እዛ ነገር እዛ

ቱ ታብሌት ብላችሁ መጻፍ ትሻላችሁ። ቱ ነው ዩቱብ ታብሌት ከጻፋችሁ በኋላ ባህል ላይ ገብታችሁ ወደ ታች መሆነ ትሻላችሁ። እዛ እዚህ ጋር መጣችሁ ካረጋችሁ በኋላ እዚህ ጋር ሳይዝ የሚላል ወይም ሳይዝ ትንሽ ጨመር እናደርገዋለን። አሁን ነጭ ስለሆነ አይታይም። ሶም እናደርጋለን። እዚህ ጋር መተን ይሄ ላይ ማለት ከራር ይባላል። እዛ የፈለጋችሁ ከራር ትመርጡታላችሁ እና ብጫ መርጫ ነው ማለት ነው። እዛ ራይት እና ነካ ነው ማለት ነው። ከዛ ምድር ማረግ የሚጠበቅ ፍሮት ላይ ገብቼ ትሮቹ ማሳደግ ማለት ነው። ዛሬ የሚጠቀም ብሎግ ብሎገር ሳንስ ብሎድ የሚባለው እዛ ስነቁት ኦኬ ትኖታላችሁ። እንደዚህ ወፍርላችሁ ከዛ ምን እናረጋለን ሻሉ ላይ ይመጣለ ማለት ነው ሻሉ ላይ እናበረዋለን ማለት ነው ስታበሩት እንደዚህ ሆንላችኋ ማለት አያችሁት እዛ እናንተ ከፈለጋችሁት ጥቁር ከፈለጋችሁት ቀይ ከፈለጋችሁት ነጭ ማለት ሻላችሁ ስለዚህ ጥቁር አሪፍ ነው ወርሳችሁት ትወዱና እዚህ ጋር አስር የሚለው ጨምርቷላችሁ ማለት ነው አግራውድ ጥቁር እየሆነ ይሄዳል ማለት ስለዚህ

ጥቁር ሰው አረጎ እንደ ጥቁር እንደሆነ አያችሁታ። ስለዚህ እነዚህ ደም ገብታችሁ ታይተላችሁ፣ ለቀየር ትችላላችሁ ማለት ነው። ከረናችሁ ማለት ነው። ስለዚህ እናንተ የሚጠበቀው የፈለጋችሁት እንትን ማድረግ ነው ማለት ነው። ስለዚህ እዚህ ሚያመጣችሁ ትማር ትችላላችሁ ማለት ነው። ሶ እኔ ትንሽ ከለሉ ትንሽ ላልተመቻይ ተመልሼ ከርብ ላይ ላስተካክልላችሁ። ጥቁር አሪፍ ነው ለጭ ከጥቁር ጋር ስለሚሄድ እዛ ጋር ሻዶ ላይ ተመልሽ ልምጣለት። ና ሻዶ ልቀልስለት ሰው እንደዚህ ሆነ ማለት ነው። ስለዚህ ከፈለጋችሁ ሻዶ ላይ ገብታችሁ መጨመር ይችላላችሁ ማለት ነው። ነጭ ነር ጋር ራሱ ያደርግላችኋል። ስለዚህ እናንተ በፈለጋችሁትን ነገር መካ ትችላላችኋል። ይህ አንደኛው ቀላሉ ስቴፕ ነው ማለት ነው። በፈለጋችሁ ስቴፕ ማለት ትችላላችሁ ማለት ነው። ከዛ አሁን ከፈለጋችሁ ባክራን፣ ከፈለጋችሁ እዚህ ጋር መታችሁ ኦሮ ታደረጉታላችሁ ነው ይ ቢጫ ከፈለጋችሁ ቢጫ እንደዚህ ማለት ትችላላችሁ ማለት ነው። በፈለጋችሁት ወይም መስራት ይሻላችሁ ከፈለ ቀይ ካደረጋችሁ ቀየውላችሁ ማለት ነው። በፈለጋችሁ ወይም እናንተም መስራት ይሻላችሁ ማለት ነው። ከፈለጋችሁ ፒንክ ማለት ይሻላችሁ፣ ብጫ እናንተ ደስ አላችሁ በርታችሁ ማለት ይሻለኝ። የተመቸኝ ቢጫው ተመችቶኛል፣ ያል አትራክት ያደርጋል ያስባለው ብጫ። እናንተ ቁሩ አሪፍ ነው ብቻ ራይት ለከዋለ ማለት ነው። ያ ባጭሩ ይሄን ይመስላል። ስለዚህ እዚህ ጋ መታችሁ ሴፍ ቢለዋል። እቺ የሴፍ ምልክት ያለባን ጋር ትመጡና ሴፍ አስ ኢማጅን ትላት ሚለው ትለቁታላቸው አሉ። ከዛ እደዚህ ሲመጣላቸው ከስትብላይ ትመጡና እቺ እቺ የሆነታች ያለ ስለርጋት ቤት እያውለው ፎቶ እንዲቀመጥ ምትፈልገው ብሎ ይጠይቃል። እኔ ቬሪ ሃይ ኳሊቲ እንዲሆነ ስለፈለግኩ ቬሪ ሃይ ልለካና ሴፍ ለዋለው ማለት ነው። እዛ ሴፍ ካረኩት በኋላ ወደ ነጋራሪ ገብቼ እነዚህ ታዩታላችሁ ማለት ስለዚህ እናንተ በቻላችሁ በጣም በስልካችሁ ተጠቅማችሁ ታብሌት እንደምሰሩ ተስፋ አደርጋለሁ። ስላያችሁን አመሰግናል ከተመቻችሁ ላይክ፣ ሼር፣ ስብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ።